ምዕራፍ አሥራ አንድ የሰናውር ግንብ። የዓለም ሁሉ ቋንቋ አንድ ንግግሩም አንድ ነበረ። እንዲህም ሆነ፣ ከምስራቅም ተነስተው በሄዱ ጊዜ በሰናውር ምድር አንድ ሜዳን አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ በእሳትም እንተኩሰው፣ ተባባሉ። ጡባቸውም እንደ ድንጋይ፣ ጭቃቸውም እንደ ዝፍት ሆነላቸው። እርስ በርሳቸውም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብን እንስራ በምድር ፊት ሁሉ ላይ ሳንበተን ስማችንን እናስጠራ ተባባሉ። እግዚአብሔርም የሰው ልጆች የሠሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መስራትን አይተዉም። ኑ እንውረድ፣ አንዱ የሌላውን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ቋንቋቸውን ለያየ፣ ከዚያም በምድር ፊት ሁሉ ላይ በተናቸው። ከዚያ በኋላ ከተማዪቱንና ግንቡን መሥራትን ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔርም በምድር ሁሉ ፊት ላይ እነርሱን በትኗቸዋል። የሴም ትውልድ የሴም ትውልድ ይህ ነው። ሴም ከጥፋቷ በኋላ በሁለተኛው ዓመት አርፋክስድን በወለደ ጊዜ የመቶ ዓመት ሰው ነበረ። ሴምም አርፋክስድን ከወለደ በኋላ አምስት መቶ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። አርፋክስድም መቶ ሰላሳ አምስት ዓመት ኖረ፣ ቃይናንም ወለደ። አርፋክስድም ቃይናን ከወለደ በኋላ አራት መቶ አርባ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም። ቃይናንም መቶ ሰላሳ ዓመት ኖረ፣ ሳላንም ወለደ። ቃይናንም ሳላን ከወለደ በኋላ አራት መቶ ሰላሳ ዓመት ኖረ፣ ወንዶችንም ሴቶችንም ልጆች ወለደ፣ ሞተም። ሳላም መቶ ሰላሳ ዓመት ኖረ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ አራት መቶ ሰላሳ ዓመት ኖረ ወንዶችንም ሴቶችንም ወለደ። ሞተም። ኤቦርም መቶ ሰላሳ ዓመት ሰላሳ አራት ዓመት ኖረ። ፋሌቅንም ወለደ። ኤቦርም ፋሌቅን ከወለደ በኋላ አራት መቶ ሰላሳ ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም። ፋሌቅም መቶ ሰላሳ ዓመት ኖረ፣ ራግውንም ወለደ። ፋሌቅም ራግውን ከወለደ በኋላ ሁለት መቶ ዘጠኝ ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሞተም። ራግውም መቶ ሰላሳ ሁለት ዓመት ኖረ፣ ሴሮህንም ወለደ። ራግውም ሴሮህን ከወለደ በኋላ ሁለት መቶ ሰባት ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሞተም። ሴሮህም መቶ ሰላሳ ዓመት ኖረ ናኮርንም ወለደ። ሴሮህም ናኮርን ከወለደ በኋላ ሁለት መቶ ዓመት ኖረ ወንዶችንም ሴቶችንም ወለደ። ሞተም። ናኮርም መቶ ዘጠኝ ዓመት ኖረ ታራንም ወለደ። ታራንም ከወለደ በኋላ ናኮር መቶ ሀያ ዘጠኝ ዓመት ኖረ ወንዶችንም ሴቶችንም ወለደ ሞተም። የታራ ትውልድ፣ ታራ መቶ ዓመት ኖረ አብራምንና ናኮርን አራንንም ወለደ። አራንም ሎጥን ወለደ። አራንም በተወለደባት አገር በከለዳውያን ምድር በአባቱ በታራ ፊት ሞተ። አብርሃምና ናኮር ሚስቶችን አገቡ። የአብርሃም ሚስት ስሟ ሳራ ነው። የናኮር ሚስት የአራን ልጅ ሚልካ ናት። አራንም የሚልካን የዮስካ አባት ነው። ሳራም መካን ነበረች፣ ልጆችም አልነበሯትም። ታራም ልጁን አብርሃምን እና የልጅ ልጁን የአራንን ልጅ ሎጥን የልጁንም የአብርሃምን ሚስት ምራቱን ሳራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ከሄዱ ዘንድ ከከለዳውያን ምድር አወጣቸው። ወደ ካራንም መጡ፣ በዚያ ተቀመጡ። ታራም በካራን ምድር የኖረበት ዘመን ሁለት መቶ አምስት ዓመት ሆነ። ታራም በካራን ሞተ።